ማለት አይደል፣ ፈልጊ ስሚ። ግን አንድ ነገር ልገርሽ፣ አንድ ነገር ልገርሽ፣ ገብተሽ በምታየው ነገሮች ማለት ነው እንድትረብሽ አልፈልግም። ገባሽ? የልጁን ማንነት እና ትክክለኛ አሰብን ነው ነው ልጁ ማን እንደሆነ ነው ነው ያለው

ታረጋጂ ሁሉም ነገር ማየት ትፈልጊያለሽ አይደለ? ሁሉም ነገር እንዳሰይሽ ትፈልጊያለሽ አይደለ? እዴ ታይኩሽ፣ በጣም ከነገሮች ወይ ደግሞ የሆነ ነገሮች እንዳይበላሹብሽ፣ በህይወትሽ መጥፎ ነገር እንዳይገጥምሽ ስለጠበቅኩ ነው። ማየት እፈልጋለሁ አልኩ እኮ አይደለ? መኪና ውስጥ አስገባኝ ለማሳየት ነው አይደለ? ሌላ ነገር መፍጠር አያስፈልግም። እንዴ አትችይ፣ ቤት ነው የምትወስደኝ? የማይሆን ነገር አትስራ።

ቤት ውስጥ ምን ምንድን ምን እያካሄድክ ነው እንደዚህ? ይህን ያህል አትተማመኝም፣ በሰው አትተማመኝም፣ በሰው ይህን ያህል አትተማመኝም። ልጁን ስለማታውቂው ነው ይህን ያህል ተማምነሽ። ያለሱ ሰው የለም ካለሱ እኔ ምናምን የምትይው ነገሮች በሙሉ ማለት ነው ስለማታውቂው። ስለ አይ ለኛ አውቃለሁ። በጣም ጀግና ለመሆን ትፈልጋለህ። እስከዛሬ ድረስ የሆንከው ነገር ደግሞ ድጋሚ እንድትሆኑ እድል አልሰጠህም። በዚህ ደግሞ ታውቃለህ፣ እኔ ደግሞ ታውቀኛለህ። ገባህ? እኔ አንተም ብቻ አይደለም አውቃ አንተም እኔን ታውቀኛለህ? ሁሌ አሸናፊ መሆን መፈለግ፣ ሁሌ በላይ መሆን መፈለግ፣ ሁሌም ፍለፊት መሆን መፈለግ ፍ በኔ ወጣ ነው የምትፈልገው ነገር ምንም ነገር አላውቅህም እንዴ አንተን አኔ እኔ ሁሉ ድንጋይ የምፈነቅለው አንተ እኔ አንተን ለማድረግ ነው፣ አይደለ? አልፈልግም ማለት ደግሞ አልፈልግም። ለማይጠቅምሽ ነው የሚያሳይሽ። ነገሮች በሙሉ ትክክል አይደለም። ሰበነው ይሄ አይደለም። ለምን በምን አወቃ? አንተ የት ታውቀዋለህ? ከእኔ በፊት ታውቀዋለህ? በምን ታውቃለህ? የት ታውቀዋለህ እንዴ? በስነ ስርዓት ያባሹን ስም ታውቃለህ? ይቆጭሻል። ለምን ነው ይቆጭሻል? አሁን እሱን ወግነሽ ነው፣ ብዙ ነገርሽ ይቆጭሻል። ገቦሽ አይደለ እኔን መናገርሽ። እስከ ዛሬ ድረስ ያደረኳቸው ነገሮች የሚጸጽተኝ አንተማ ባበሌ ለአንተ በጣም ምስኪን መሆኔና ጥሩ መሆኔ ነው የሚያናድደኝ፣ ሁሉንም የሚያናድደኝ። አተረፍሽበት፣ ምንም አልተጎዳሽም። የተጎዳሽው ነገር የለም። እሺ ስምኝ አንድ ነገር ልቀሽ፣ ምንም አልተጎዳሽም። ተጎዳለሁ። የጉዳቴን መጠን እኮ እኔ ነኝ የማውቀው። ምን ታውቃለህ አንተ? እኔ የቆሰልኩት እኔ ነኝ፣ እኔ ነኝ የተናደድኩት፣ እኔ ነኝ የበገንኩት። አንተ ምን ሆንክ? ስለዚህ በጸሎትን ዛሬ አይተሽዋል። መልአክ የሆነ ሰው ነው። እሱ ጥሩ ሰው ነው። እኔ በጣም መጥፎ ሰው ነኝ። እሱን ወዳንቺ የሚያሰብልሽ አለ። እንደዛ ነው የምታስቢው፣ የሚያደርጋቸውን ነገሮች ስታይ። እኔማ ማን እንደሆንኩ ታውቂያለሽ። በጣም ደፋ ልጅ ነው። ኢቨን ቢያንስ ቤትሽን እንኳን አላከበረልሽም። ገባሽ አለ። በቤትሽ ማለት ምን ማለት እንደሆነ ንገረኝ። እያስፈራራኸኝ ነው። ነገር ማየት አልፈልግም ስለሱ ስለሱ ታሪም እንደምፈልግ መልአክ እንደሆነ ዘር አለም ተቀብልሽ መኖር መልአክ እንደምፈልግ። እህ ቆይ ምን አድርጓል? ይሄን ያህል ምን አድርጓል ንገረኝ። እያስፈራራህ ነው። አትፈሪ። እየፈራው ነው ያደረገውን ነገር ስታይ አኒማን እሱ ማን እንደሆነ ታውቂያለሽ። ገባሽ አይደል? ለአንቺ ግን የሚከፈልሽ መስዋዕትነትን ማለት ነው። ዛሬ አለ የሚገባሽ ነገ የእሱ ማንነት ሲገባሽ ዳኒ ማን እንደሆነ ታስተውያለሽ። ለምንድን ነው ዳኒ ዛሬ እንደዚህ ሆነው

ማን ይዞ አመጣ እዚህ ያዝ። እኔ እኔ ይዘህ በጣም አሳፋሪ ሰው ነው። ሲጀመር ይሄ ቀን ያውቅ ነበረ ግን በገዛ ቤቷ

ለምድር ነው ይዛት ከመጣ በኋላ ማስመስል የፈለግከው? ሲቀጥል ነው ቤት ውስጥ ሰው አለ። ቤት ውስጥ መቼስ መታ አይደለም፣ አይደለ እዚህ ቤት እኮ ሰው አለው እኮ ምን ነው

ታረጋጂ የሰው ቤት ነው። የእኔ ቤት ነው አይገባሽም።

የምታውቀው ነገርም አለ። አንተ ብቻ ነው እንደውም የምታውቀው። እረፍ ጋር ነው ታሪክ

ይቅርታ በጣም በጣም ደረበሽሽ ይገባናል፣ ግን ይሄ የእሷ ቤት ነው። ይሄ የአንቺ ቤት እና የእሱ ቤት የእኔ ቤት ብሎ ያመጣኝ ማን? ያመጣሽ በጣም ነገር ስማ፣ ተዋቸው። ይሄ ቤት ቤት እንደውም እኮ ደህና ቤት እንዳላችሁ ቤት